ተመልሰን መተናል ክብራትና ኩን አድማዎቻችን፣ ወደ አጫጭር ስፖርታዊ መረጃዎቻችን እናምራለን። ላሚን ያማልን እናስቀድም። ላሚን ያማል የጀራርድ ፒኬና የሻኪራን ቤት ለመግዛት ተስማምቷል። የሚፈረሙ ፊርማዎችን ጨርሷል። ፕሮሰስ አለ፣ እንደኛ አገር አይደለም። እኛ አሁን ዛሬ ሄደ የሆነ ቤት ገዝተህ ነገ ያንተ ነው አለ። ውጭ ላይ ሶስት ወር አራት ወር እጠብቃለ። እንደኛ ብሮከሮች አሉ፣ ራሳቸው የቻሉ እውቅና ያላችሁ ተቋማቶች የሚያጣሩት ምናምን አት ነገር አለ። ሶስት ወር አራት ወር ይፈጃል። ግን ላሚን ያማል የጀራርድ የጅራርድ ፒኬና የሻኪራን ቤት ለመግዛት ተስማምቷል። በየሳቱ በቃር ርዕስ የሚሆን ተጫዋች አዎ። ና የገረመ ነገር ምንድን ነው? ሁለቱም የሚያመሳስላቸው ነገር አለ። ያማልም ጀራርድ ፒኬ ላሚን ያማል ሙዚቀኛ ነው ያገባው ሻኪራ፣ ማን ነው? ፒኬም ሙዚቀኛ ነው ያገባው፣ አግብቶ የፈታው አሁን ተለያይተዋል። በእርግጥ ልክ ነው ተለያይተዋል፣ ግን ያገቡት ኦልሬዲ አግብቶ ስለነበረ ያገባው እሷ አልነበረም። ገርሞኛል እስካሁን ራሱ ቤቱ ሳይሸጥ መቆየቱ። ትንሽ ቆይቷል እኮ ከተለያዩ። እና ሌላው ሻኪራ ፒኬን በአስር ዓመት ትበልጠዋለች። ኒኪ ኒኮሊ ደግሞ ላሚን ያማልን በስምንት ዓመት ትበልጠዋለች። ይሄም ትንሽ የሚያመሳስላቸው ነገር ያለ ይመስለኛል። እና እንግዲህ ሁለቱ ጥንዶች ላሚን ያማል ና ኒኪ ኒኮሊ 11 ሚሊዮን ፓውንድ ነው ይሄ ቤቱ የተገዘው በጣም ውድ ነው 18 ዓመት ልጅ ወደ ስድስት ምኝታ ቤቶች አሉ ምኝታ ቤቱ ብቻ ስድስት ምኝታ ቤት አለው ሁለቱ ዋተር ፑል አለው የመዋኛ ገንዳ ከዛ በተጨማሪ የኳስ መጫወቻ የፉትሳል ሜዳ የሚመስል ሜዳ ግቢ ውስጥ አለ የፊዚዮቴራፒስት የሕክምና ባለሙያዎች ማለት ነው። ይሄ በተለይ ጉዳት ሲኖሮች ድካሞች ምናምን የሚያስተካክሉ ፊዚዮቴራፒስት ሮማ አለው ጂም አለው። በቃ ይሄ ቀረለት የምትለው አይደለም። ሁለት ህንፃዎች አንድ ላይ ናቸው። ሁለት ነው፣ ሁለት ህንፃዎች ናቸው፣ አንድ ላይ ናቸው። አስራ አንድ ሚሊዮን ፖንድ በጣም ብዙ ነው። በእኛ ምተው በጣም ብዙ ነው። በጣም እና ከባርሴሎና የልምምድ ቦታ በአስር ኪሎ ሜትር ርቀት ብቻ ነው የሚገኘው ከቅርብ ጊዜ ወዲህ ኒኪ ኒኮሊ ናት የምታረሰው ወደ ለመምር ቦታ ብዙ ጊዜ እየተመለከት ነው እንዳለ። ከዛ ስቱዲዮ አለው የሻኪራ አንዱ ቤቱን ለመግዛት ምክንያት የሆነው ሻኪራ ሙዚቀኛ አይደለች፣ ዝነኛ ሙዚቀኛ አለች። እዛ ውስጥ ድምፆችን ትቀዳ ነበረ፣ ስቱዲዮ ነበራት። እና አንዱ ቤቱን እንዲገዛ ምክንያት የሆነው ለሱ ነው፣ ለኒኪ ኒኮል። እሷም ዲጂ አለች፣ ሙዚቀኛ ናት፣ የእሱ ፍቅረኛ ካልተለያዩ። አይ ጥሩ ናቸው እያያዛቸው አሁን ደም ጥሩ ነው ይዘዋለች። እና ቤተሰቦቹም አያቱና ቤተሰቦቹም ለአያቱም ቤት ገዝቷል። እንደምታውቀው ግን አያቱን ቤተሰቦቹም አብሮት እንዲኖሩ ጥያቄ አቅርቧል። ወይም ይመጣሉ አብሮት ይኖራሉ። በጣም ሰፊ ቤት ስለሆነ የጥበቃ ሲስተሙ ደግሞ በጣም ረቀቅ ያለ እንደሆነና አዲስ ሲስተም እንደሚጫን ከዛ ውጭ አዳዲስ ነገሮች ማሻሻዮች እንደሚደረጉበትና በቅርቡ ወደ ቤቱ እንደሚገባ ላሚን ያማል ተጠቅሷልና በ18 ዓመት እንዲህ አይነት የቅንጦት ህይወት በጣም ከዛ መጥፎ ነገር ከዛ ችግር ውስጥ ወጥተው ብዙ ያው ከጠንክረ ከሰራ በሁሉም መስክ ልዩነቱ መፍጠር ተሻለ የሚለውን ሀሳብ ለማስቀመጥ ያህል ነው። ወደ ኢትዮጵያ ፕሪምየር ሊግ ላይ ወይም ኢትዮጵያ እግር ኳስ ላይ ሴቶቹ ላይ እንዴ ላይ የተወሰነ ነገር ሴቶቹ ላይ እንግዲህ ትላንትና ሶፊዬ የኢትዮጵያ ሴቶች ብሄራዊ ቡድን ከ14 ዓመት በኋላ ወደ አፍሪካ ዋንጫው ለመግባት ያደረገው ሙከራ ሳይሳካ ቀርቷል። ድሬዳዋ ዓለም አቀፍ ስቴዲየም ላይ ጨዋታው ተደርጓል። የታንዛኒያ ብሔራዊ ቡድን አንድ ለ0 አሸንፎ በድምሩ 3 ለ0 ተረትን ወድቀናል። ግን ከጨዋታው በኋላ የተሰጡ አስተያየቶች አልተዋጡልኝም። ማህበራዊ ስርግቶች ላይ ተደራሽ ለማድረግ ሙከራ ለማድረግ ፈልጌ ግን ነገ ይደርሳል በሚል ነው እስካሁንም ዝም ያለው እና አሰልጣኝ ዮሴፍ ገብረወልድ ከቀዝቃዛ ቦታ መጥተን ድሬዳዋ ላይ በዚህ ወቅት መጫወታችን በጣም ከባድ ነው ብለዋል። ይሄ መሰመር ያለበት ጉዳይ ነው። የታንዛኒያ ብሔራዊ ቡድን ልምምዱን አፍዴራ ላይ ወይም ጅቡቲ ላይ ወይም አፋር ላይ አይደለም ያደረገው ተመሳሳይ አየር ሰዓት ነው። ታንዛኒያ ብሔራዊ ቡድንም አየር ላይ ነው ልምምድ ያደረገው። ከዛ በተጨማሪ አሰልጣኝ ዮሴፍ ገብረወልድ ከውጭ የመጡ ተጫዋቾቻችን ይጠቅሙናል ብለን አምጣ ናቸው እንጂ ስለ ብቃታቸው ማውቀው ነገር የለም። ምን ማለት ነው ይሄ? ማን ነው የመረጣቸው ታዲያ? ስራ አስፈጻሚ ነው የመረጠው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትና ምክትል ፕሬዚዳንትና ዋና ጸሐፊ ነው የመረጣቸው ነ ሎዛ አበራን ተጠያቂው አንተ። ካልፈለግ ካልፈልግ ማለት አንተ ትችላል። እዚህ ሀሳብ ላይ ሁለት ነገር ወይ ኢንተርፌረንስ አለ፣ ወይ ደግሞ ተጠያቂው አንተ ይሄ ምንም ጥያቄ የለው ማለት ወዳለው ለቡድኑ የተለየ ነገር አልፈጠሩም። በተለይ አረጋሽና አሪያት ቡድኑን አላገዙም። እንደ ቡድን ሳይሆን በግል ነው የተጫወቱት ብለዋል። ከውጭ ሀገር የመጡ ተጫዋቾቻችን ናቸው እንዴ፣ በመጀመሪያው ጨዋታ ኮ የኢትዮጵያ ብሔራዊ ቡድን ሁለት ለባዶ ሲሸነፍ ኮ ታንዛኒያ ላይ ኮ ደረሰላም ላይ ኮ ከውጭ ያልመጡ ተጫዋቾቻችን አለመኖራቸው ጎርተዋል ጎርተውናል ብለዋል እኮ የተፈጠሩ ግብድሎች እነሱ ባለመኖራቸው አልተጠቀምነባቸውም ብለዋል እኮ። አሰልጣኝ ዮሴፍ እኮ አይደል እንዴ? እኔ ታዲያ አሁንስ ታዲያ አንዳንድ ሪግሬት ማድረግ አለብህ፣ ለተፈጠረው ነገር ይቅርታ መጠየቅ አለብህ። ሞክረናል፣ ጥረናል፣ አልቻልንም ማለት አለብህ። ከዛ በተጨማሪ እኔ በጣም የሚያሰቀኝ ነገር እዚህ ሀገር በጣም በተለይ ከቅርቡ ጊዜ ወዲህ የኢትዮጵያ ወንዶች ብሔራዊ ቡድን ላይም አሰልጣኝ መሳይ ተፈሪ የኢትዮጵያ ሴቶች ብሔራዊ ቡድን ላይም አሰልጣኝ ዮሴፍ ገብረወልድ በጸሎት አግዙን፣ ጸሎት አድርጉ ይላሉ። ሳት ሰራ ነው የምንጸለየው። እንደ ኢትዮጵያ ኮ የአማኞች ሀገር ናት፣ ሁሉም በእምነቱ ጸላይ ነው። ግን ሳት ሰራ መጀመሪያ ሰርተ ነው እኮ በጸሎት አግዙ የምትለው እኮ። እነ ሎዛን እየተቸ እነ አርያት እነሱ መቶ አልጠቀሙኝም እያልክ ውህደቱን ቀመሩን ካልሰራው ታዲያ ጸሎት ቢደረግ ባይደረግ፣ የኢትዮጵያ ብሔራዊ ቡድን ያልፋል ወደ አፍሪካ ዋንጫ አያልፍም። እና ይሄ ክሪቲካሊ አንዳንዴ አሰልጣኞች የሚሰጧቸው አስተያየቶች ይቅርታ መጠየቅ ካለብህ ይቅርታ ጠይቅ። ከውጭ የመጡ ተጫዋቾች አላገዙንም። ማነው ታያ ታዲያ የመረጠው አንተ አደለም? የመረጥካቸው ሞቃታማ ቦታ ላይ መጫወታችን ኢንተርፌረንስ አድርጎናል ማለት ምን ማለት ነው? ምስጋና እኮ አቶ ኢሳያስ ጅራ እኮ እንጂ ሀገር ላይ የማትጫወትም ነበር እኮ በካፍ ስራ አስፈጻሚ ቦታ ላይ መኖራቸውን ተጠቅመው ነው እኮ አቶ ኢሳያስ ብሔራዊ ቡድኑ እዚህ እንዲጫወት ያደረጉት እንጂ እኮ ይሄኔ እኮ ሌላ ወይ ታንዛኒያ ወይ ደቡብ አፍሪካ የሆነ ቦታ ትጫወት ነበር። እና አጠቃላይ ስትመለከተው ልካል ለምሳሌ የኬንያ ብሔራዊ ቡድን ጋምቢያን አሸንፎ ለአፍሪካ ዋንጫ አልፏል። አይ ቲንክ ከ ከዘጠኝ ዓመት በኋላ ይመስለኛል እና የሀገሪቱ ፕሬዚዳንት ዊሊያም ሩቶ ለእያንዳንዳቸው ተጫዋቾች አንድ ሚሊየን ሽሊንግ የሰጡት ቃል ገብተውላቸው ነበር። ጊዜ አለፈች እና አንዳንድ ይገርመኛል እኔ አሁን እንዲህ ፊት ለፊት እንነጋገር ከተባለ፣ ለምሳሌ የኢትዮጵያ ወንዶች ብሔራዊ ቡድን ምክትል አሰልጣኝ በወቅቱ ውላቸው ገና አላለቀም አሰልጣኝ ደጉ ዱባ መሆናቸው የኢትዮ ኤሌክትሪክም የኢትዮጵያ ፕሪምየር ሊግም ምክትል አሰልጣኝ ደጉ ዱባ መሆናቸው ቀጠልክም ባልቀጠልክም በብሔራዊ ቡድኑ እኮ ተጫዋቾችን ማየት መገምገም አለብን በየጨዋታው እኮ እና አንዳንድ አሰራሮች ልክ አደሉ። እንዴት ትናንት የኢፌሪ የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማቸው ላይ ያነሱት ነገር እኮ ትንሽ ቫሊዩ አለው በደንብ ተናግረውታል እኮ። በከተማችን በኢትዮጵያ በአጠቃላይ ባለፉት አመታት የተገነቡ ሜዳዎች ብዛት በጣም ከፍተኛ ነው ብለዋል። ታዳጊዎች እንዲፈልቁ እንፈልጋለን ትባላል። አንዳንዴ ደግሞ ቅጥሮቹ ያስቋዋል። የክለብ ምክትል አሰልጣኝ ሆኖ የብሔራዊ ቡድን ምክትል አሰልጣኝ ይሆንባል። የኢትዮጵያ መድን ምክትል ዋና አሰልጣኝ ሆኖ የብሔራዊ ቡድን ምክትል አሰልጣኝ ይሆንባል። ሱራፌል ዳኛቸውን ለምን መረጥከው? ከአሜሪካ ብቃቱን አይተዋል ብለን ስንጠይቀው አይ፣ አላቅም። እናንተ ሚዲያዎች ሳይመረጥ ሲቀር ትጫዋላችሁ፣ ሲመረጥ ደግሞ ለምን ትላላችሁ? ያለውን ነገር ነው። ትናንትና አሰልጣኝ ዮሴፍ ገብረው ሊያስታወስን፣ እኔ ምን ላይ ይገኙ ምን ላይ ይጫወቱ ውጤታቸው ምን ይሆን አላቅም። እነሎዘን ታዲያ ለምን ትመርጣለ? ታዲያ ምን ማለት ነው? እኔ በጣም ማለት ፌዴሬሽኑ አሁን መገምገም አለበት። እንዲህ ስራ አስፈጻሚ መገምገም አለበት። ቴክኒካል አድቫይዘሪ ቦርድ መገምገም አለበት። እንደዚህ አይነት አሰልጣኝ እንዲህ ማን ነው ታዲያ የመረጠለት? እኔ ነኝ የመረጥኩት አሚገር ማስተያየት ነው። ነገ ጠቅላላ አጉባኤ ያለ፣ በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ይሰለቻላበጣም አሪፍ። ሌሎች አጭር ስፖርት መረጃዎችን ጠቆም ጠቆም ለማድረግ ጁቬንቱስ ጁቬንትስ ሉሺያኖስ ፓሌቲን በአሰልጣ ይነሱማል በናፖሊ የሴሪያ ሙሌስ ኩጅቶ ነው። አንጭ ያነሱ ናቸው በጣሊያን ብሄራዊ ቡድን ነዋል ማሰልጥነዋል። 66 አመታቸው ነው። እኛ ገር ላይ እንዳሉ እንደ አንዳንድ አሰልጣኞች እየተዘዋዘሩበት ነው። ኢምፖሊ፣ ሳምፕዶሪያ፣ ዩዱኒዚ፣ ሮማ፣ ኢንተር ሚላን፣ ናፖሊ፣ አሁን ደግሞ ጁቬንቱስ ሶስት ሚሊዮን በአመት ይከፈላቸዋል። እስከ 207 ይቆያሉ። ሺአኖስ ፓሎቲ በጁቬንቱስ ቶተናም የቀድሞን የማንቸስተር ዩናይትድ አማካኝ የናፖሊዮን ተጫዋች ስኮት ማክቶሜናይን ላይ ያመጣው ነው ንግግር ጀምሯል እየተባለን የሚገኘው መቶ ሚሊዮን ፓውንድ አዲሱ የቶተናም ባለቤት ኢንጀክት አድርገዋል። ተጫዋች ዝውውር ለጥር ስለዚህ ስኮት ማክቶሜናይ ላይ አይናቸው ማሳረፋቸው እየተነገረ ነውና በፕሪምየር ሊጉ በድጋሚ ስኮት ማክቶሜናይን የመልከት እድል ሊኖር እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ክሊያን ባፔ ለጥሮር የወር ምርጥ ተጫዋችነት ታጭቷል። በተከታታይ ባለፈው ሙር አሸንፏል። ዛሬ በዚህኛውን ሙር ሊያሸንፍ እንደሚችል እየተገመተ ነው የሚገኝ ና ህይወት ሰምሮ ለታለን ባፔ ሳሚ አግህዋ ይሄ የፖርቶ አጥቂ የ21 ዓመቱ ነው። በ10 ጨዋታ 8 ጎል አስቆጥሯል። 87 ሚሊዮን ፓውንድ መልቀቂያ ዋጋው ነው። ቸልሲ፣ ቶተናም፣ አርሰናል ተፋጠውበታል። ይህንን ተጫዋች ለማምጣት አርሰናል በጥር ጋብርኤል ጀሱስን የሚለቅ ከሆነ ይህንን ተጫዋች የማምጣት እቅድ እንዳለው የመረጃ ምንጮች እየጠቀሱ ይገኛሉ። ክቡራትና ክቡራን አድማጮቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። የአጋሮቻችን መልዕክቶች ይደመጣሉ። ዶክተር መበይጥርስ ሕክምና ማዕከል ኢምፕላንቲንግ ኢንቪዚብል ብሬስ ና ኦርቶዶንቲክ ብሬስ በ ስፔሻሊስት ሐኪሞች መጀመሩን ይገልጻል። ሮሜ በሳሎን ና ስፓ ዝግጅታችን አጋር ነበረ። እናት ባንክንም ከልብ እናመሰግናል። መልእክቶቹ ይደመጣሉ። የስምንት ሰአቱ የሰአቱ ወጃም ይከተላል። ምሽት እንመጣለን። ብራይተን ካርሰናል ኤምሬት ስቴዲየም ላይ እንገናኛለን። ምሽት ሶስት ሰዓት ጀምሮ ይመቻችሁ። መልካም ጊዜ ባባይ